ሰላም ውድ ቤተሰቦች እንደምን አላችሁ? ሰላማችሁ ይብዛ። ወጥቶ ከመቅረት እግዚአብሔር ይጠብቀን። ወንድማችን ተዲ እንግዲህ እንደምታውቁት ሙቷል። በጣም ነው የሚያሳዝነው፣ የእውነት እኛ ለኢትዮጵያኖች ስደት ምን እንደሆነ አላውቅም። በፊት የሚሞቱ ሴቶች ነበረ፣ አሁን ደግሞ ወንዶች ናቸው እየሞቱ ያሉት። ምክንያቱ እንግዲህ አላውቅም። ልዩን ጊዜ ብዙዎቻችሁ ታውቁታላችሁ፣ ተዲ ራያ የሚል ሂቱ ቻናል አለው ከዚህ ሚስት ወይም ከፍቅረኛው ጋር ብዙ ጊዜ ቪዲዮ ሰራ ነበር። ከነ ብሬግስ ጋርም ከነመሲ ጋርም ብዙ ጊዜ ቪዲዮ ሰራ። ታውቁታላችሁ ብዙዎቻችሁ። እኔ ያሳዘነኝ ተይዞ ወደ ኢትዮጵያ ገብቶ ኢትዮጵያ ደግሞ ብዙ ነገር አይቶ ከዛ ደግሞ ዙሮ ደግሞ በበረሃ ነበር የመጣውና ያ ሁሉ ስቃይ ያ ሁሉ መከራ ያ ሁሉ ውጣ ውረድ፣ አይ ለዚህም ቢሆንም ቢታወቅ በምን አለፋት ታሪያ፣ የእውነት ነው ምላችሁ ሁላችንም እግዚአብሔር የመጨረሻችን ያሳመርደን። ተዲ የእውነት የለም ምላች የዋህ ነው በጣም ታውቁታላችሁ። ዩቱ ቻናል ለራሱ አዳዲሶችን እንዴት እንደም ያበረታታችሁ ዩቱ ቻናላችሁ ሸር የሚያደርግላችሁ የሚገድፋችሁ። በአሁኑ ሰዓት እኮ ዩቱ ቻናል ማንም ሸር አድርግልህ ብትት ማንም ያደርግላችሁ የለም። እሱ ግን አዳዲሶችን ሸር እያደረገ ሲያበረታታችሁ ታዩታላችሁ። ምን ያክል የዋህ መልካም ሰው እንዲያድግ የሚፈልግ ልጅ ነበረ መቼም ተዲ እንግዲህ ሰው ገሎት ነው የሚባለው። እውነት ሊሆን ይችላል። ምክንያቱም ተዲ ከሳምንት በፊት ቪዲዮ ሰርቷል። የሆነችን ልጅ ፕራንክ ሲያደርጋት ነበረ እና እንግዲህ ምንም ህመም ያለበት አይመስለኝም። ብዙዎቻችሁ ከፊቱ ላይ የሆነ እንደ ሽፍታ ወይም እንደ ብዝ ነገር ወጥቶበት እሱ ደግሞ ተናግሮ ነበረ ያ ደግሞ የሆነ የማዳት ክሪም ተቀብቻ ሳልታጠበው ቡና እየቆለው ወደ ፀሐይ ላይ ወጥቼ እንደምቻ አስመጥቶኝ ነበር አሁን ተሽሎኛል ብሎ ተሽሎት ይኸው ወጡ። አይታችሁታል። እንዲሁም ደግሞ ፋሲካን በዓል ሲያከብር ማስክ ለብሶ አይታችሁት ነበር ብዙዎቻችሁና ምንድን ነው ማስክ ፋሽን ነው ወይ እያላችሁት ጠይቁት። ለዛ ነበረ እንዲያውም በምን ምክንያት ማክስ እንደለበሰ ሲናገር የነበረውና ስለዚህ ከዚህ ድፍቅ ሊቋ ሚስቱ ጋራ እኔ እንጃ ብዙ ጊዜ በጣም ወዳቸው የተባሮች ነበሩ። ግን ምን ታረጉት አላችሁ። አንዳንዴ ሞት ተማክሮ አይመጣም ይባላል፣ አይደለም እንደዛ ነው መሳሌ። ሞት ተማክሮ እየመጣ አይደለም። ቴዲን እንኳን ሞት አይደለም ህመም የምንመኝለት ሰው አይደለም። በጣም የዋ ደግ፣ መልካም፣ አስተዋይ፣ ትሁት፣ ካንደበቱ ክፉ ነገር የማይወጣ ነው። ሰው በምን ምክንያት እንደገደለው ራሱ ግራ ነው የሚገበኝ እውነትን ነው የምላችሁ። እናቶች ታቋላችሁ። በተለይ በራያ ቆቦ ወይም ደግሞ በትግራይ ክልል አካባቢ የሚኖሩ እናቶች ልጆቻቸው በጣም እየሞቱባቸው ናቸው። አይታችኋቸዋል። በባህር ላይም ደግሞ ብዙዎች ባህር ላይ እየሰመጡ ልጆቻቸው የሞቱባቸው በርካታ እናቶች አሉ። ስለዚህ እናቶች እያለቀሱ ነው። እናቶች ሀዘን ነው ያሉት እንደው በፈጣሪ ስም ለምናችሁ ነገር ብኖር እባካችሁ፣ ለእናቶች ስትሉ ለወላድና ስትሉ ልጆቻቸውን፣ አትግደሉባችሁ። እውነቴን ነው ሙላችሁ። እናት በሀዘን እየተሰቃየች ነው። እናት ዓይኗ ሊጠፋ ነው። እናት ስቃዩዋን እያየች ነው። እባካችሁ፣ እባካችሁ ወንድሞች፣ ይህን ምንድነው የደም ፍላት ያለባችሁ ሰዎች አላችሁ። በመነጋገር ማትፈቱ የሚያልፍ ነገር ነው። ብትችሉ ብትረዳዱ፣ ምን ችግር አለው? በስደት ነው ያላችሁ። አንዱን አንዱን ከመጣል ይልቅ ተገዳድፋችሁ አንዱ አንዱ ሲያጣ ሻ ተዳር አድርጋችሁ ይህን ክፉ ዘመን ብታለፈት ምን አለበት? እውነት ነው የምላችሁ። እኔ ምን እንደምላችሁ አላውቅም። ወንድማችን በጣም ነው የሚያሳዝነው። በጣም ነው የምላችሁ። መቀበል ሁሉ ነው ያቃተኝ። እኔ ማውቀው እንደ ማንኛው ሰው በሚዳረ በአካላችሁ አላውቅም፣ ግን አየዋለሁ። ምን ያክል ትሑት እንደሆነ መልካም እንደሆነ ከአንደበቱ ክፉ የማይወጣው በተለይ በመሲ በኩል በፊት እርጉዝ እያለች ብሬክስ ወደ ኢትዮጵያ ከገባ በኋላ እንዴት አድርጎ ሲያጽናናት እንደነበረ ታዩት አላችሁ እና ሰውን አይታችሁ ምን ያክል መልካም እንደሆነ መገመት አይጠፋችሁም። ግድ አብራችሁ መኖር አይጠበቅባችሁም። እና እንደዚህ እንደዚህ አይነት መልካም ሰዎችን ብዙዎቻችሁ እንግዲህ እየገደላችኋቸውንም ምክንያታችሁን አናውቅም። ለምን መልካም ሆኑ እንዲሆንም ማውቀ ታሪክ የለኝም። ሰው ክፉም ይሁን ሰው ይግደለው ማለት አይደለም። ግን አንዳንዴ ደግሞ መልካሞችን ለምን እንደሆነ ከምድር ማጥፋት የምትፈልጉት አላውቅም። ለምን መልካም ሆኑ ነው? ለምን ሰው ረዱ ነው? ለምን ሰው አገዙ ነው? ለምን እንደሆነ ምክንያት እኔ አላውቅም። እውነቴን ነው ምላችሁ። እኔ የተዲ ነገር በጣም አንጀት የበላ ሀይ፣ ወንድሜ፣ የእውነቴን ነው ምልህ። እኔ እንጃ። በተለይ ወደሆኑ ፖስት ነው እንዳየትኝቱ ላይ አላመንኩም ስለዚህ ብዙዎች ሸራ ይሸራርገውታል፣ ማመን ስለ አቃተኝ በብሬክስ ይቱቻ አልካፍቸ ሳየው፣ ግን እውነትም ብሬክስ ፎቶውን ፖስት አድርጎታል። ከዛ ነው እውነት መሆኑንም እርግጠኛ ሊሆን የቻልኩት እንጂ ውሸት መስሎ የነበረ የተሳሳተ መስሎ የነበረ የእውነት ነው ሙላችሁ። እኔ አላውቅም ምን እንደምላችሁ። ስደት ላይ እኛ ለኢትዮጵያኖች ምን አይነት እርግማን እንዳለብን ራሱ አላውቅም። ተረግመናል። ምንድን ነው በየሄድንበት ሰው ነው የሚሞተው። በየሄድንበት ሰዎች ናቸው እየረገፉት ያሉ። ወንድሞቻችን እህቶቻችን በጣም እየሞቱት ነው። እኔ የሚያጣላችሁ ነገር ለምን እንደሆነ አላውቅም። ዘረኝነት፣ ፖለቲከኝነት፣ ሃይማኖት ምንድን ነው የሚያጣላችሁ? እባካችሁ እርስ በርሳችሁ ተገዳድፋችሁ መልካም ነገር አድርጋችሁ ኑሩ። ይህን ነው ልላችሁ የምፈልግ። እህት ወንድሞች እባካችሁ ተገዳደፉ፣ አንዱን አንዱን አትግደሉ፣ ፈጣሪን ፍሩ። ፈጣሪ ፍሩ ፈጣሪ ልቦና ይስጠለሁላችሁ ነው